ሰላም ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁ ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። አላችሁ መረጃዎች ወደ እናንተ ይዤ መጥቻለሁ። አብራችሁን ቆዩ። ማንቸስተር ዩናይትዶች ሞሮካዊውን የ16 ዓመቱ ወጣት ባለተስፈኛ አብደላ ዋንዜን ከኔዘርላንዱ ክለብ አክስ ማስፈረም ይፈልጋሉ። የማንቸስተር ዩናይትድ የስካውት ክፍል ባለፈው ሳምንት በሞሮኮ በተካሄደው የአፍሪካ አንደር 17 ሻምፒዮና ላይ ተገኝተው የነበረ ሲሆን ተጫዋቹንም ተመልክቶታል። አብዱልዋዜ 16 ዓመቱ ሲሆን ሀገሩ ሞሮኮ፣ ክለቡ አክስ አምስተርዳም፣ የሚጫወትበት ፖዚሽን ሚድፊልደር መሆኑም ይታወቃል። ና ይህንንም ተከትሎ ማንቸስተር ዩናይትዶች የመሃል ሜዳቸውን እንግዲህ የመሃል ክፍላቸውን እንግዲህ በተስፈኛ ተጫዋቾች ማጠናከር ይፈልጋሉ። ከዚህ በፊትም እንግዲህ በርካታ ተጫዋቾችን በሚድፊልድ ቦታ ማስፈረማቸው ይታወቃል። ይህ ደግሞ ለወደፊት የክለቡ ግንባታ ጥሩ ነው ተብሎ ይጠበቃል። ብሩኖ ፈርናንዴስ እንግዲህ ተናግሯል። በተለይም ደግሞ ማንቸስተር ዩናይትድ ኒውካስልን በገጠመበት ጨዋታ ላይ በጣም የወረደ አቋምን ማሳየት ችሎ ነበር እና ይህንን አስመልክቶ እንግዲህ እንዲህ ሲል ተናግሯል። ሁሉም ሰው ሐሙስ ምን ማድረግ እንዳለብን ያውቃል እና ለእኛ የሀሙሱ ጨዋታ እጅግን ግዙፍ ነው። ይሄ ትልቅ ጨዋታ ነው፣ ሆኖ በምርጡ የብቃታችን ደረጃ ላይ ልንገኝ ግድ ይላል ሲል ተናግሯል። ደጋፊዎቻችን አመቱን በሙሉ ለእኛ ምን እንዳደረጉልን እናውቃለን። ለዚህ ክለብ ምን ያህል እንደሚያስቡም እናውቃለን። እነርሱ ሁልጊዜ ከጎናችን ናቸው እና ሰላም ለዚህ ውለታቸው ሐሙስ በማሸነፍ ወደ ግማሽ ፍጻሜው በማለፍ ልንመልስላቸው ይገባ ሲል ብሩኖ ፈርናንዴስ ተናግሯል። አክሎም ሮበን አሙሪም እንደዚሁ ተናግሯል። ለሐሙስ ጨዋታ የተወሰኑ ተጫዋቾችን መቀየር አለብን፣ ምክንያቱም አሁን ላይ ከጨዋታ ጨዋታ የምናገኘው ረፍት ከሁሉም ቀን የዘለለ አይደለም። ጆሹዋ ዘር ጊዜ በቀጣዮቹ ጥቂት ጨዋታዎች ወደ ሜዳ ይመለሳል የሚል እምነት የለኝም። እኛ አሁን ባሉን ተጫዋቾች ላይ ትኩረት እናደርጋለን ሲል ሮበን አሙሪም ተናግሯል። አማድ ዲያሎ ወደ ሳር ልምምድ መመለሱን የሚያሳዩ ፉቴጆቹን ለቋል። የተጫዋች እንግዲህ ከጉዳቱ በጥሩ ሁኔታ እያገገመ ይገኛል። እንግዲህ በቅርቡም ወደ ሜዳ የመመለስ እድሉ ሰፊ እንደሆነ እየተገለጸ ይገኛል። የሳውዲ ክለቦች አንድሬ ኦናናን ከ2023 ጀምሮ የማስፈረም ከፍተኛ ፍላጎት እንዳላቸው ተነግሯል። ሳውዲዎች ኦናና ክለቡን ለመልቀቅ ፍላጎት ካሳየ በቀጥታ ከዩናይትድ ጋር ለመደራደር ፍላጎት እንዳላቸው ታውቋል። እስካሁን በኦናና ላይ ውሳኔ ያልተሰጠ ሲሆን በሊዮኑ ጨዋታ ወደ ስብስቡ ይመለሳል ተብሎ ይጠበቃል። ሆኖም የሳውዲ ክለቦች በሱ ላይ ፍላጎት እንዳላቸው እንደዚሁ ተነግረዋል። ይህ ተጫዋች ግን በሚቀጥለው ዓመት በማንቸስተር ዩናይትድ አዲስ ግብ ጠባቂ የመመልከታችን እድል እጅግ ሰፊ ከመሆኑ አንጻር የዚህ ተጫዋች ቆይታ አጠራጣሪ እንደሆነ ነው እየተገለጸ የሚገኘው። አሁን ይህንን ዜና በማጠናክርበት ወቅት እንግዲህ የደረሰኝ ሰበር መረጃ ወደ እናንተ ላደርሳችሁ፣ በኢኒዮስ ስር ተሾሞ የነበረው የማንቸስተር ዩናይትድ የስፖርት ዳይሬክተር ዣን ክላውድስ ከኃላፊነታቸው ተነስተዋል። እስካሁን ድረስ እንግዲህ በምን ምክንያት እንደሆነ አልተገለጸም። የቀድሞ የማንቸስተር ዩናይትድ ተጫዋች ያፕስታ፣ ዩናይትድ አሁን ላይ ትልቅ ክለብ አይደለም። የአሳዛኝ ንግግር ሊሆን ይችላል። ሆኖም የእውነት ነው እነርሱ በየትኛው ጨዋታ ተጋጣሚ መብለጥ አይችሉም፣ ሲል እንግዲህ የአፕስታም ተናግረዋል። አሰልጣኝ ሩበን አሞሪም ዛሬ ጠዋት ተጫዋቾቻቸው ላይ ከዛቻ ባላነሰ መልኩ ከባድ የቁጣና የወቀሳ ማአት አዝንበዋል። ለማንቸስተር ዩናይትድ ቅርብ የሆነው ስሉ የተሰኘው ጋዜጠኛ እንደዘገበው ከሆነ በዛሬው ዕለት የዋናው ቡድን ለስብሰባ ተጠርቶ እንደነበር ታውቋል። ሆኖም ለሕፃናቱ ሊደረግላቸው የነበረው አቀባበልና ትውውቅ የተሰረዘ ሲሆን በተጨማሪም ተጫዋቾቹ በከፍተኛ መልኩ እየተገሰጹ በነበረበት ወቅት አንዳቸው መልስ ለመመለስ ወይም ለመናገር እንዳልደፈሩ ተነግሯል። አሰልጣኙ ያስተላለፉት መልእክት ግልጽ ነበርና አቋማቸውንም ሆነ አጠቃላይ ሁኔታ ለማስተካከል እስከ ውድድር አመቱ መጨረሻ ድረስ ጊዜ ያላቸው ሲሆን ካልሆነ ግን እንደሚሰናበቱ ነው እንግዲህ እየተገለጸ የሚገኘው እንግዲህ የማንቸስተር ዩናይትዶች ሁሉም ተጫዋቾች ማለት ይቻላል እያሳዩ ያለው እንቅስቃሴ እጅግ ደካማ ነው ምንንም ተከትሎ እንግዲህ አሰልጣኝ ሮበን አሙሪም ከባድ ውሳኔ በክረምቱ ለመወሰን እንዳሰቡና በርካታ ተጫዋቾችንም እንደዚሁ ለመሸጥ እንዳሰቡ ነው እየተነገረ የሚገኘው ውድ የዚህ ቻናል ተከታታዮች የዛሬዎቹ መረጃ እነዚህን ይመስላሉ። በአዲስ ቪዲዮ እንገናኛለን። የሐሙሱ ጨዋታ ከመደረጉ በፊት እንግዲህ አስቀድሜ ለእናንተ መረጃ የማደርሳችሁ ይሆናል። አብራችሁኝ ስለቆያችሁ አመሰግናለሁ። በአዲስ ቪዲዮ እስክነጋኝ ድረስ መልካም ሌሊት